ቸቸላ የውስጥ ደዌና የቀዶ ህክምና ማዕከል ማንኛውም አይነት የውስጥ ደዌና መለስተኛና ከፍተኛ የቀዶ ህክምና አገልግሎት በዘመናዊ የተሟላ ላብራቶሪ፣ የልብ አልትራሳውንድ፣ ዲጂታል ኤክስሬይ በምቹ የመኝታ ክፍሎቻችን የ24 ሰዓት አገልግሎት ልምድ ባካበቱ ስፔሻሊስትና ሰብስፔሻሊስት ሐኪሞቻችን እንሰጣለን። በቸቸላ የመኪና ማቆሚያ ችግር በፍጹም አያሳስብዎ። ከተሟላ የጥበቃና የሊፍት አገልግሎት ጋር በራሳችን ባለ ስምንት ወለል ህንፃ ላይ ከ24 ሰዓት የፋርማሲ አገልግሎት ጋር ይዘን ብቅ ብለናል። አድራሻችን ጥቁር አንበሳ ሆስፒታል ፊት ለፊት ከኢሚግሬሽን ከፍ ብሎ ያገኙናል። ለበለጠ መረጃ በ0965 5530 00 ላይ ሄሎ ይበሉን። ለጤናው መላ ቸቸላ ተመልሰናል አድማጮቻችን። አሁንም ቆይታችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው እንድታደርጉ የምንጋብዛችሁ። ሌላኛውን ጉዳይ እንመልከት። የፔዥን ጉዳይ እናንሳ። ሁለት ሺ ደቂቃዎች የተጫወቱ አስራ ሶስት ተጫዋቾች ቡድን ውስጥ አሉት። ኤነርኪ ደግሞ ያልተጫወቱ እንደዚሁ ጠንካራ ተጫዋቾች አሉ። እንደ ስኳድ በጣም ጥሩ ቲም መሆኑን በተደጋጋሚ ስናነሳ ነበር። ፔጂ ይህንን ጉዳይ እናንሳው። ለሻምፒየንስ ሊግ አድቫንቴጅ የሚሆነው ጉዳይ በትኩስ ጉልበት ላይ ያሉ ተጫዋቾች ናቸው ወይ የሚለውን ጉዳይ እንመልከት አሁን የሆነ ጊዜ እንደዚህ አልነበረም አይደል አሁን ግን ሳይጠበቅ በሻምፒዮንስ ሊጉ አስፈሪ ቡድን ሆኗል ፔዤን ጉዳይ እንመልከት አልክ ነው ምሳ ነገ ፓርክ ደ ፕራንስ ላይ ኦንዤን ካሸነፈ የሊገ ሻምፒዮን ይሆናል መሆኑን ያረጋግጣል አቻም ተሸንፈውም ጭምር እንደ ሌሎቹ ጨዋታዎቹ ውጤት እንደ ሞናኮ ውጤት የሚወሰን ነው በእርግጥ ሞናኮ ከዛ በኋላ ነው የሚጫወተው ከፓሪስ ጨዋታ በኋላ ነው የሚጫወተው ስለዚህ አቻ ወይ ማሸነፍ ግን ፔዤን ባለድል ያደርገዋል። ለአስራ ሁለተኛ ጊዜ ሪከርድ ነው። ከሶንቴቴም በላይ ይሆናል መሰለኝ። እኩል ነበሩ እስካለፈ ውድድር ዘመን ድረስ። ባለፈው ስድስት ላንድ አሸንፈውታል። ስለዚህ ለስቴፋኗ የድሮ ታሪኩ ላይ አይደለም። የፈረንሳይ ትልቁ ስኬታማው ክለብ ነበር። አሁን እንዲያውም ወርዶ ነው ሁሉ የተመለሰው። ግን ትላንት እንደተነገረው ባለድል እንኳ ቢሆን በስቴዲየም ውስጥ የላዲያጎናሌ ነው የሚሉት፣ ዋንጫውን አምስት ማዘን ያለው ስለሆነ ባለ አምስት ማዘን ስቴዲየም ስለሆነ እንደዛ ነው የሚሉት ግን የሄክሳ ጎል ሄክሳጎል ነው የሚሉት ላክሳጎላይ ነው ምናምን ነገር እና ሴሌብሬት አያደርግም ስቴዲየም ውስጥ ግን፣ ሻምፒዮን መሆኑን ልናውቅ እንችላለን። ሻምፒዮን የመሆኑ ጉዳይ ግን የጊዜ ጉዳይ ነው። ሀያ አንድ ነጥብ ርቆ ስለሆነ ያለው ምንም አጣብቂኝ የለው። ከዛ በኋላ ትኩረታቸውን የሚቀጥለው ሳምንት ከአስቶን ቪላ ጋር የሚያደርጉት ጨዋታ ላይ ስለሆነ በፓርክ ደ ፕራንስ በድል ሃንጎቨር ውስጥ መቆየት አይፈልጉ፣ ወዲያ ወደ አስቶን ቪላ ጨዋታ ማተኮር ነው የሚፈልጉት። የአሰልጣኝ ሉስ ሄንሪኬ ሀሳብ እንደዛ ነው፣ ግን ነገ ሻምፒዮን ሊሆን ይችላል። አሁን ማንሳት የፈለግኩት አንደኛው ነጥብ ምንድን ነው? ያው በዚህ ሳምንት አጋማሽ እንደምታውቂ ደንኪርክ የሚባልን ቡድን አሸንፎ ለኮፕ ደ ፍራንስ ፍጻሜ ደርሶ ከሃንስ ጋር በስታት ደ ፍራንስ ይጫወታል። አንደኛው ከሌሎቹ የአውሮፓ ትልልቅ ቡድኖች ጋር ያው ጨዋታው ሲደርሱ ሌሎች የምናነሳቸው ነጥቦች እንደሚኖሩ እንደተጠበቀ ሆኖ አስቶን ቪላ ማለት ኤሜሪ ወደ ፓርክ ደ ፍራንስ የሚመለሱበት ነው። ሁለት አመት አሰልጥኗል ፓሪስ ሳን ጀርማን። ማርኮ አሴንሲዮ በውሰት ነው ለአስቶን ቪላ እየተጫወተ ያለው፣ ይገጥማል ፓሪስ ሳን ጀርማን። ሌሎች ራሳቸውን የቻሉ መነጋገሪያ ነጥቦች ይኖሩታል። ግን ፔዤ በዚህ አመት አስራ ሶስት ተጫዋቾቹ በትንሹ ሁለት ሺህ ደቂቃ ተጫውተዋል። ምን ማለት ነው? የጨዋታ ደቂቃን በአብዛኛው ለሌሎች ተጫዋቾች ማጋራት ችሏል አሰልጣኝ የተወሰኑ ተጫዋቾች ላይ ብቻ የስራ ጫና የለም ማለት ነው። በቀደም ከሶንቴቴን ጋር ከመጫወታቸው በፊት የእኔ የአስራ ሰባት ተጫዋቾች አስራ ስድስት ወይ አስራ ሰባት ተጫዋቾች በትንሹ ሁለት ሺ ደቂቃ ተጫውተዋል ብሎ ነበር የተናገረው። ስታቲስቲክሱን ስታይ አስራ ሰባት አይደሉም አስራ ሶስት ናቸው። ግን የተጫዋቾቹ የቁጥር ጉዳይ ሳይሆን ሰብስታንሱ ግን ትክክል ወይም ሊነግረን የፈለገው ቁም ነገር ግን ትክክል፣ ብዙ ፍረሽ ተጫዋቾች አሉኝ ማለቱን ከሌሎች አውሮፓ ቡድኖች ጋር እናነጻጽረዋል። በዚህ አመት ከሁሉም በቻምፒየንስ ሊግ ከቀሩት ስምንት ቡድኖች የበለጠ ሮቴት ያደረገው አሰልጣኝ፣ ተጫዋቾች ያፈራረቀው አሰልጣኝ ሉዊስ ኤንሪኬ ነው እና አስራ ሶስቱ ተጫዋቾች በትንሹ ሁለት ሺ አስራ ሰባት ተጫዋቾች በትንሹ አንድ ሺ ደቂቃ ተጫውተዋል። አርባ አምስት ጨዋታ ነው ያደረገው እስከ ሳምንቱ አጋማሽ የኩፕ ደ ፍራንስ ወይም የፈረንሳይ ፌ ካፕ እንበለው የዛ ጨዋታ ግማሽ ፍጻሜን ጭምር ማለት ነው። ሪያል ማድሪድ አርባ ዘጠኝ ጨዋታዎች አድርጓል በዚህ ውድድር ዘመን። ያው የስፔን ሱፐር ካፕ ፎርማት፣ የአውሮፓ ሱፐር ካፕ ና የኢንተርኮንቲኔንታል ካፕ የሚባሉት ውድድሮች ላይ ስለተሳተፈ ከፔዤ በሶስት የበለጡ ጨዋታዎች አድርጓል። ልክ እንደ ፓሪስ ሁሉ በስፔን የጥሎ ማለፍ ውድድርም ላይ ለፍጻሜ ደርሷል። የስፔን የጥሎ ማለፍ ውድድር ደግሞ ከፈረንሳይ የሚለየው የፈረንሳይ አንድ ጨዋታ ነው የግማሽ ፍጻሜ ሲሆን አንድ ጨዋታ ነው የሚደረገው ልክ እንደ እንግሊዝ ሁሉ ማለት ነው በኤፌ ካፕ እንደሚደረገው። በስፔን ግን ደርሶ መልስ ነው ከሶሲሄዳድ ጋር እንደ ተጫወተው አይነት። በሪያል ማድሪድ በኩል በርካታ ተጫዋቾች ከሶስት ሺህ በላይ ደቂቃ ተጫውተዋል በዚህ አመት። በኢንተር በኩል 11 ተጫዋቾች ከሶስት ሺህ በላይ ደቂቃ ተጫውተዋል። 45 ጨዋታ ነው ያደረገው ኢንተር። በቦሩሲያ ዶርትሙንድ በኩል 11 ተጫዋቾች ከሶስት ሺህ በላይ ደቂቃ ተጫውተዋል። በአርሰናል በኩል 10 ተጫዋች ከሶስት ሺህ በላይ ደቂቃ ተጫውተዋል። በባርሰሎና በኩል ዘጠኝ ተጫዋች ከሶስት ሺህ በላይ ደቂቃ ተጫውተዋል። አስቶን ቪላም 9፣ ባየር ሚኒክ 8 ተጫዋቾች ከሶስት ሺህ ደቂቃ በላይ ተጫውተዋል። በፓሪስ አንጀርማ በኩል ሁለት ተጫዋቾች ብቻ ናቸው ከ3000 ደቂቃ በላይ የተጫወቱት ምክንያቱም ለሌሎቹም ተጫዋቾች ደቂቃ ያዳርሳል ማለት ነው። ሮቴት ያደርጋል ብዙ ፍረሽ ተጫዋቾች አሉት። የፈረንሳይ እግር ኳስ ላይ በጣም ዶሚናንት በመሆኑ ምክንያትም ጨዋታዎቹ ብዙ ኤነርጂ የሚያስወጡ ማለት ነው። አሁን ከሊቨርፑል ጋር ሊቨርፑል እንደዛ ተዳክሞ ስናይ ፔዤ በውድድር ዘመኑ የመጀመሪያዎቹ ወራት ላይ እንዳለ ቡድን በኤነርጂ የተሞላበት አንደኛው ምክንያት ብዙ ፍረሽ ተጫዋቾች ነበሩት። እንደው የጨዋታን ቁጥር ብታወዳደሪ እኩል ሊሆን ይችላል በሊቨርፑል ና ፒኤስዤ መካከል ግን ባለፈው ስለ ሊቨርፑል አንድ ስለ እዛ ሰሞን ውጤት ማጣት ፕሮግራም ስንሰራ አንድ ያነሳ ነው ነጥብ፣ በጣም ጥቂት ደቂቃ የተጫወቱ ደግሞ በርካታ ተጫዋቾች አሉት፣ ብዙ ደቂቃ የተጫወቱም በርካታ ተጫዋቾች አሉት። ስለዚህ የደቂቃ ክፍፍሉ ባላንስድ አይደለም ማለት ነው። እነ ሃርቪ ኤሊየት፣ ፌዴሪኮ ኪየሳ፣ ወይ ኳንሳ ወይ አይነት ተጫዋቾች ብዙ ደቂቃ አልተጫወቱም። ቫን ዳይክ ሳላ፣ ራፈንበር፣ አሌክሲስ መከሪ፣ ዞቦዝ ላይ አይነት ተጫዋቾች ደግሞ ብዙ ደቂቃ ተጫውተዋል። ተዳክሞ ያየናቸው ተጫዋቾች ያለ ረፍት በመጫወታቸው ነው። በፔዥ በኩል ደግሞ ፍረሽ ኤነርጂ ነበር በሁለቱም ጨዋታ። የመጀመሪያው ጨዋታ ላይ ለዘጠና ደቂቃ የነበረው ኢንቴንሲቲ ብቻ ሳይሆን በመልሱ ጨዋታ ደግሞ ተጨማሪ ሰዓት ውስጥ ሲገቡ የሁለቱም ቡድኖች አንደኛው በአካል ትኩስ መሆን አንደኛው መዛል አየን። አሁን እዚህ ጋር የስኳድ ጥልቀት እና ጥራት ልዩነት ይፈጥራል። ምናልባት በቤንቾቹ ላይ ያለው መተማመን ሉዊስ ኤንድሪኬ አርነስሎት በተጠባባቂ ተጫዋቾቻቸው ላይ እንዳላቸው እምነት ላይ ሆን ይችላል ወይ አርቴታ ወይ አንቸሎቲ ወይም ኢንዛጊ አላቅም፣ ምን እንደሆነ ግን። በዚህ አመት ዊሊያም ፓቾ 3 ሺ 3 መቶ 20 ደቂቃ ተጫውቷል። አሁን በቀደም ሉካስ ቤራልዶን የተጠቀሙ እሱን አሳርፎታል። አሽራፍ ሐኪሚ 3114 ደቂቃ ተጫውቷል። ስለዚህ ሁለት ተጫዋቾች ብቻ ናቸው ከ3000 በላይ ደቂቃ የተጫወቱት። ሌሎቹን ግን በርካታ ተጫዋቾች ብዙ ረፍት እንዲያገኙ እድል ሰጥቷቸዋል። አንዳንዶቹ ከሲኒየር ተጫዋቾች መካከል ከ1000 ደቂቃ በታች የተጫወቱት ተጫዋቾች አንዱ ብቻ ሁለት ተጫዋቾች ብቻ ናቸው። አንደኛው ሉካስ ሄርናንዴዝ 843 ደቂቃ ሁለተኛው ከ2 አመት በኋላ መሰለኝ የተመለሰው ባለፈው ፕሬዝነል ኪምፔምቤ እሱም ያው በረጅም ጊዜ ጉዳት ምክንያት ነው ለወጣት ተጫዋቾች ሳይቀሩ ብዙ እድል ሰጥቷል ሴኒ ማዩሉ አንድ ሺህ ደቂቃ አይሞላም ግን ሀያ ጨዋታዎች ላይ ተሰልፏል በደቂቃ ካየን ወደ ስምንት ጨዋታ ገደማ ይሆናል ስምንት ሙሉ ጨዋታ ስምንት ዘጠና ዘጠና ደቂቃ ጨዋታ ይሆናል ሌሎች የአካዳሚ ልጆች ኢብራሂም ባዬ አሌክስ ተይፕ ዮራን ዛጌ የሚባሉ ተጫዋቾችም አሉ። ብዙ ደቂቃ ያገኙ ተጫዋቾች። አሁን የተጫዋቾችን የመሰለ ፍድል ሰፊ ለማድረግ ምን አይነት ተጫዋች ነው የሚወደው? ዩኒቨርሳሊስት ተጫዋች ነው የሚወደው ላሉ ብዙ ጊዜ እንላለን። ስፔሻሊስት ተጫዋቾች አለ። አሁን ለምሳሌ ሞሪኞ ምን አይነት አስተሳሰብ አላቸው? ጓርዲዮላና ሞሪኞ ለምሳሌ ሲነጻጸሩ አንዱ የሚነጻጸሩበት ነገር አንዱ ይቻላል፣ አንዱ ያነሰ ነው ሳይሆን ግን፣ ጆዜ ስፔሻሊስት ተጫዋች ይወዳሉ። ስድስት ቁጥር ስድስት ቁጥር ስምንት ቁጥር ከሆነ ስምንት ቁጥር አስር ከሆነ አስር ቁጥር አስር ቁጥሮች ይወዳሉ። እንደምታውቁት ጆዜፍ፣ ዴኮ፣ ኦዚል፣ ሽናይደር አይነት ተጫዋቾችን ይጠቀማሉ። ግን ስፔሻሊስት ተጫዋቾች ነው የሚወዱት፣ የዛ ቦታ ባለሟል የሆኑ ተጫዋቾችን ይወዳሉ። ጓርዲዮላ ደግሞ ዩኒቨርሳሊስት ተጫዋቾች ይወዳል፣ የተለያየ ቦታ መጫወት የሚችል ተጫዋች ደግሞ ይወዳል ይባላል። ይሄ የራሳቸው የአሰልጣኝነት አስተያየት ነው። ኤንሪኬም እንደዛ ነው፣ ዩኒቨርሳሊስት አሰልጣኝ ነው የሚወደው። ስለዚህ አብዛኞቹ ተጫዋቾች ከምናልባት ከሁለቱ ፉልባኮች እና ሁለቱ የመሀል ተከላካዮች በስተቀር ሌሎቹን ተጫዋቾች በሙሉ ብታይ በተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾች ናቸው። ለምሳሌ ቪቲኛን ከፈለግሽ ስድስት ቁጥር፣ ከፈለግሽ ስምንት ቁጥር፣ ከፈለግሽ አስር ቁጥር በአራት ሶስት የምትጫወች ከሆነ የግራው የማጥቃት ስምንት ቁጥር ልታደርጊው የምትሺው አራት ቦታ መጫወት የሚችል ኑኖ ጆን ኔቬስም ልክ እንደዚሁ ወይም ዋረን ዛይሬ ሜሪም ልክ እንደዚሁ። ባርኮላ ሶስቱን ከፊት ያሉት ቦታዎች ላይ ይጫወታል። ዴምቤሌ ከፊት ያሉት ሶስቱን ቦታዎች ላይ ይጫወታል። ዴዝሪ ዱዌ ከፊት ያሉት ሶስቱ ቦታዎችንና የአማካይ ስፍራ ላይ መጫወት ይችላል። ክቫራት ስኬሊያ ከመጣም በኋላ ልክ እንደዚሁ ነው። ሌላ ስፔሻሊስት ተጫዋች አይ ቲንክ አጥቂው ዘጠኝ ቁጥሩ ጎንዛሎ ጎንካሎ ራሞስ ጎንካሎ ራሞስ ዘጠኝ ቁጥር ነው በቃ አሁን ይሄ ምን አይነት እድል ይሰጣል? አንድ ተጫዋች ብዙ ቦታ ላይ ይጫወታል ማለት ለመሰለፍ ያለው እድል ይሰፋል ማለት ነው። የግድ ባርኮላ የሚፎካከረው በግራ ክንፍ ቦታ ለመጫወት ከፈረመው ከክቫራትስኬሊያ ጋ ብቻ አይደለም። ሲያስፈልግ ዘጠኝ ቁጥር ስለሚሆን እዛ ቦታ ላይ ኦፕኒንግ አለ። ሲያስፈልግ ቀኝ በኩል መጫወት ይችላል። ስለዚህ ለዚህ አይነት መልታዊ ፐርፐዝ የሚሆኑ ብዙ ተጫዋቾች አሉትና ደቂቃ በደንብ አዳርሷል ለሁሉም ተጫዋቾች። እና የውድድር ዘመን ወሳኝ ወቅት ላይ ሲደረስ ስለ አብዛኞቹ ቡድኖች መዛል ስንናገር ስለ ፔዥ ግን የምናወራው ስለ ፍረሽ መሆን ነው። ግን ሌላ ምን እድል አገኘ? የፈረንሳይ ሊጉ ውስጥ መሆኑም ጠቃሚ ነው። አሁን አርነስሎት ለምሳሌ እንደዚህ ማሲቭ ሮቴሽን አደርጋሉ ቢሉ ፕሪምየር ሊጉ ምህረት የሚሰጥ አይደለም። ስለዚህ ተጫዋቾቻቸውን ሳላህን ላሳርፍ ቢሉ ደምቤሌን በአንዳንድ ጨዋታዎች ላይ እሱ እንደሚያሳርፈው ስልሳ አራት ፐርሰንት የሚሆኑት የሊቨርፑል ጎሎች ላይ በቀጥታ የተሳተፈን ተጫዋች ማሳረፍ ማለት ነው። እሱን የሚተካ ኦቪየስ አማራጭ የላቸውም። ስለዚህ ያንን አፎርድ አያደረጉም ወይም የግድ ሳላን በእያንዳንዱ ጨዋታ መጠቀም አለባቸው። ሳላ ሰላሳውንም ጨዋታ ጀምሯል። በዚህ አመት ሁሉንም ጨዋታ ጀምሯል በዚህ የውድድር ዘመን ምክንያቱም እንዳለፉት አመታት እስከ መጨረሻው ሳምንት ቀልብን ተቆጣጥሮ የሚቆይ ዋንጫ ፍክክር ባይኖርም ግን ትንሽ መንሸራተት ቢኖር የሁለት የሁለት የሶስት ጨዋታ መንሸራተት ቢኖር በቀላሉ የነጥብ ልዩነቱ ሊጠብ እንደሚችል ብዙ ማስረጃዎች ነበሩ። በዚህ አመት ሌሎቹ ቡድኖች በሚገባ ካፒታላይዝ አላደረጉትም። አሰልጣኙ ይሄንን ስለሚያውቁ የግድ ዋና ዋና ተጫዋቾቻቸውን በእያንዳንዱ ጨዋታ መጠቀም አለባቸው። ሉዊስ ሄንሪኬስ የፈረንሳይ ሊግ አሰልጣኝ ነው። ፔዤ ነው የሚያሰለጥነው። ሀያ አንድ ነጥብ ነው ያለው። ሰባት ጨዋታ ቢሸነፍ እንኳ ማለት ከዚህ በኋላ የሰባት ጨዋታ ጋፕ ይገባል። በፓሪስ ሰን ጀርመንና በሞናኮ መካከል። ስለዚህ ነገ ከወንዤ ጋር ሲጫወት አስራ አንድ ተጫዋች ቢያሳርፍ ምንም ኮንስኮንስ የለው ምን የሚመጣ ነገር የለም። ብዙ ጨዋታዎች ላይ ን ማድረግ ይችላል። ገና ጥቅምት ላይ እናውቅ ነበር ማን ሻምፒዮን እንደሚሆን። የሆነ ጊዜ ኢንትረስቲንግ መሆን ጀምሮ ነበር፣ ዲዜርቢ ደህና ቡድን እየገነባ ስለነበር ሞናኮ በአዲሁ ተርስር እንደዚህ። ግን ማንም ከሶስት ወር የበለጠ እድሜ ያለው የዋንጫ ፍክክር ለፓሪስ ሰን ጀርመን አልሰጥም። በኮፕ ደ ፍራንስም ሲጫወት ሆ እንደ ደንኪርክ አይነቱን ቡድን ነው የሚገጥመው ብዙ ጊዜ ብርቱ ተፋላሚ የለበትም። ስለዚህ የውድድሩ መጠን በጣም ዝቅ ማለትም ዋና ዋና የሚባሉትን ተጫዋቾች ዋና ተጫዋቾች አሉት፣ ጥያቄ የለውም። አሁን ቻምፒየንስ ሊግ ሲመጣ የሚጠቀምባቸው ዋና ተጫዋቾች አሉት። ሁለት ሺህ ደቂቃ የተጫወቱ አስራ ሶስት ተጫዋቾች አሉት ወይም ከ ከአንድ ሺህ ደቂቃ በላይ የተጫወቱ አስራ ሰባት ተጫዋቾች አሉት ማለት በመሀል የሆነ ጉዳት ቢመጣ ረስቲ ተጫዋች ብዙ ያልተጫወተ ተጫዋች የማሰለፍ ግዴታ የለበትም። ሁሉም ተጫዋች አክቲቭ ሆኖ ነው የቆየው። እሷ አንድ አድቫንቴጅ ነው። ግን አሉት፣ ዋና ተጫዋቾች አሉት። እንዲሁም የምናስባቸው ሶስቱ አማካዮች፣ አራቱ ተከላካዮች፣ ከፊቱ ያሉት ሶስቱ አጥቂዎች ቡድን አሉ አስራ አንድ ቡድን አሉ አስራ አንድ ተጫዋቾች አሉት። ለዋና ዋና ጨዋታዎች የሚመርጡት የሚመርጣቸው ተጫዋቾች አሉት። ግን የፈረንሳይ ሊግ ፉክክርም ልል መሆን አሰልጣኙን አንዳንድ ነገሮች እንዲሞክረ ምን ጠቀመው። ግን መጨረሻ ላይ አሁን ማንም በጉዳት ምክንያት ከሜዳ የራቀ ተጫዋች የሉም። ምክንያቱም ጫና የበዛባቸው ተጫዋቾች የሉም። አሁን ብዙ ጊዜ የሶፍት ቲሹ ጉዳቶች የሚባሉት የጡንቻ የሐምስሪንግ የምን ጉዳቶች የሚመጡት ብዙ በመጫወትም ምክንያት አሁን የፔጂ ተጫዋቾች አንዱም ተጫዋች በጉዳት ምክንያት ከሜዳ አልራቀም አስቶን ቪላን ሲገጥም እንደው ነገ ሌላ አዲስ የጉዳት ዜና ካልተሰማ በስተቀር የተሟላ ቡድኑን ይዞን ወደዛ ጨዋታ የሚመጣው ስለዚህ በደንብ ተጫዋቾቹን ማፈራረቅ ስለቻለ ለሚወዳደርባቸው ውድድሮች በሙሉ ብዙ ርቀት ለመሄድ እድል አለው። አሁን ገና ከ2000 ደቂቃ በላይ የሚጫወቱ ተጫዋቾች አሉ። ለምሳሌ ሉካስ ቤር አሉ ከበቀደሙ ጨዋታ በኋላ 1945 ደቂቃ፣ አንድ አጋማሽ ከተጫወተ 2000 ይሞላል። ጎንካሎ ራሞስ 1200 ደቂቃ ተጫወቷል፣ እሱም እንደዚሁ እና ይሄ መሆኑ የፍረሽ ተጫዋቾች እንዲኖሩት እና በተለይ ደግሞ በዚህ ጊዜ በቻምፒየንስ ሊግ ስለ ብዙ ቡድኖች መዳከም አሁን ከዚህ በኋላ እናነሳለን። ስለ ሲቲ ስለ ሲቲ ያው ሲቲ ቻምፒየንስ ሊግ ውስጥ የለበትም። በእርግጥ ግን በዚህ ዓመት የተፈጠረ አንደኛው ችግር ይህ ተጫዋቾች በአንድ ጊዜ መዛል፣ ለዓመታት ብዙ ጨዋታ ያደረጉ ተጫዋቾች ስለሆኑ ሪያል ማድሪድ ብዙ ተጫዋቾች ተዳክመበታል። ቻምፒየንስ ሊግ ውስጥ፣ በሁሉም ውድድሮች ውስጥ በጥሩ ቁመና ላይ ያለ ቡድን መሆኑ እንደ ተጠበቀ ሆኖ ለፍጻሜ ደርሷል በኮፓ ዴል ሬይ፣ በቻምፒየንስ ሊግ ሩብ ፍጻሜ ከአርሰናል ጋር ይጫወታል። በላሊጋው ሰዎች ነጥብ ርቀት ላይ ብቻ ነው ያለው ሰው ሁሉም ውድድሮች ላይ ብዙ ርቀት ለመሄድ እድል አሉ። ግን ስለ ጨዋታ ቁጥር ብዙ እናወራለን። ሪያል ማድሪድን በተመለከተ ፔዤ ከዚህ ይለያለ ማለት ነው። ብዙ ፍረሽ ተጫዋቾች አሉት። ሜቢ በቻምፒየንስ ሊግ ይሄ ልዩነት ሊያመጣ ይችላል። እንቀጥላለን። አድማቻችን አሁንም አብራችሁ እንድትቆዩ ነው የምንጋብዛችሁ መሸጋገሪያ እንስማና ደግሞ ሌላኛውን ጉዳይ